እንደው ምናልባት አንተ ላትለውም ይችል ይሆናል ግን አንድ አስተያየት ሰምቼ ነበረ። ቅድም እንዳልከው እንግዲህ አንዳንድ የመገናኛ ብዙኃን ወይ ያላልከውንም ብለ ይሆናል እንጃ፣ እንደው ምላሹን ከአንተ አንደበት ልስማ በሚል ነው። ምስራቅ አፍሪካ ሄዶ ማሰልጠን ክልል ሄዶ ከማሰልጠን የተለየ አላየውም ብለ ነበረ። ይህ አስተያየት ምን ለማለት ነው? አሁን የኡጋንዳ የሚገኘውን የኡጋንዳ ውመን ክለብን ሻምፒዮና ያደረገውን በታሪክ ለመጀመሪያ ጊዜ ሻምፒዮና ያደረገውን አሰልጣኝ ፍሬው ፍሬው ኃይለ ገብርኤልን ውጤት እንደው ለማጣጣል አይመስልም ወይ? እስቲ ምላሹን ከአንተ እንደበልስማ። በእርግጥ እኔ ይሄንን አስቤው አላውቅም። ብዙ ሰዎች ከዚህ ጋር ማያያዝ ፈልጎታል። አንዳንድ ጊዜ ርዕሶች ብቻና እንደገና ደግሞ ሙሉ ሀሳቦቻቸውን ሳይመለከቱ ሀሳቦች የሚሰነዝሩ አሉ። ለሁለተኛ ጊዜ ሀትሪ ላይ ነበር የተናገርኩት። በሁለተኛ ጊዜ ግን ሀሳብ በደንብ ሰጥቻለሁ። አንተም በጣም ጥያቄዎቹ በጣም ብዙ ሰው አስተማሪ ስለሆነ መመለስ ግዴታ ይሆንብኛል። በሆነ ወቅት ላይ በተለይ ከአምስት ዓመት ይመስለኛል ኬንያ ላይ የእኛ ቡድን እጅግ በጣም ድንቅ ነበረ። ምናልባት ታሪካዋ ያንን ቡድን ላይ ለመጀመሪያ ጊዜ ነው ንግድ ባንክን የተቀላቀለችው እና እዛ ላይ ነው ትልቅ ውጤት ያስመዘገብ ነው። የጅቡቲ እግር ኳስ ቡድን የጅቡቲ እግር ኳስ ቡድን ኃላፊዎቹ በጋዜጠኛ ዳግም ዝናቡ አማካኝነት ቁጭ ብሎ ያንን ቡድን እንዳሰለጥን እና ብሔራዊ ቡድን እንዳሰለጥን ጥያቄ ቀረበልኝ። ገጽቡ በጣም የጅቡቲ እና ሚዲያዎችን በዛን ጊዜ ተንፍሶታል። እኔም መጥቼ ለኢትዮጵያ ሚዲያዎች መጥቼ ተናግሬያለሁ። እኔ ግን ያየውበት መንገድ ምንድን ነው? አገሪቷ ለእግር ኳስ በአጋጣሚ ፈረንሳይ የፈረንሳይ አሰልጣኝ የፈረንሳይ ክለብ ውስጥ ሴቶች ቡድን የምታሰለጥኑ ነው። በዛን ጊዜ አምስት ሺህ ዶላር ከፍላ ከፍላ አገሪቷ ያችን አሰልጣኝ አንስታ እኔን ነበረ ለማድረግ ፍላጎት የነበራቸው እና አጋጣሚ ሆኖ ደግሞ አንድም ዶርም ነበር እና እንደገና ደግሞ ብዙ ጎልም አግብተንባቸው እዛ ጋር ቢሄድ በአገሪቷ ደረጃ በደንብ በእግር ኳስ ካልተነቃቃች የኔ ብሄድ ታምር እንደማልፈጥር አመንኩኝ። ስለዚህ ያንም ቡድን እጄ ባሰለጥን አንድ ገና አዲስ የተቋቋመ ክልልን ባሰለጥን ይሻላል እንጂ በምስራቅ አፍሪካ ንግስት የሆኑት ሀገራቶች ንግስት የሆኑት ክለቦችን ለመጥቀስ ፈልጌ አይደለም። ምናልባት ይህንን ስል ምናልባት ያመማቸው ሰዎች ነበሩ እና ሙሉ ሀሳቤን አልተረዱትም። ያንን ግን ማለት የምፈልገው ለዛ ንግግር ወደ ሌላ ለወሰዱት ይቅርታ ከመጠየቅና ያመማቸው ሰዎችን ደግሞ እኔ ሊመሜኝ ከማለት ውጭ አልልም። በምስራቅ አፍሪካ ደረጃ ደግሞ ኬንያም ማንሳት ይቻላል። በአፍሪካ ውድድሮች ላይ ቪጋ ኩይንስ የሚባለው ትልቅ ውጤት አስመዝግቧል እና በፍጹም የቪጋ ኩዊንስን ወይም ደግሞ ኬንያ ፖሊስን እንደ ክልል ወስዶ አልችልም። የአፍሪካ ክለቦች የመጀመሪያ ዋንጫ የበላው ደግሞ ቪጋ ኩዊንስ ነው። ቀጥሎ ደግሞ ሲምባ የሚባል ትልቅ ቡድን በጣም ስድስት፣ ሰባት፣ ስምንት ፕሮፌሽናል ያሉበት እነ ያንጋም ሌሎቹም ደግሞ ያሉትም ወደዚህ መድረክ ላይ ባይመጡ ፕሮፌሽናል ተጫዋቾች እኛ ልጆች ገብቶ የሚጫወቱበት እንደና ረጋሽ የመሳሰሉ ጠንካራ ልጆች እና በተለይ ደግሞ ከሜዳ ውጭ ጂትኬ ኩዊንስ እኛንም አሸንፈውንም ኬንያ ላይ በልቷል። አለል በፍጹም አፍሪካንና ምስራቅ አፍሪካንና ታንዛኒያን የወከለ ምናልባት ኢትዮጵያ ንግድ ባንክ የዚህ እድል ተጋሪ ሆኗል። ሶስቱንም ዋንጫ በልቶ ምስራቅ አፍሪካንን ማነው አንድ ዋንጫ በልቶ ምስራቅ አፍሪካንና ኢትዮጵያን ወክሎ በሞሮኮ ላይ ተሳትፏል። የኡጋንዳ ደግሞ ምናልባት በታሪክ ኮርፖሬት የሚባሉት ቡድን እንደገና ደግሞ ሌዲስ ዶልፍ የሚባሉት ባለፈው በነበሩት አሁን ለሁለተኛ ጊዜ ደግሞ ከኮች ፍሬ በፊትም ኡጋንዳ ላይ በነበርንበት ጊዜ ተገናኝተናል። ካምፓላ ኩዌንስ ጥሩ ማኔጅመንት ያለው ቡድን ነው እና ከአንድ ዓመት በኋላ ደግሞ ኢትዮጵያዊ አሰልጣኝ ሄዶ በማሰልጠኑ በጣም ከሚደሰቱት እና ክብር ከሚሰጡት አንዱ ነኝ። እኛ ያንን ነገር ለማንሳት ለማገናኘትም አልፈልግም። ምናልባት ሰዎች ያው ማገናኘት በሚፈልጉት ማገናኘት ይችላሉ የኔ ግን አንደበት ዞሮ ዞሮ በምስራቅ አፍሪካ ሶስቱ ዋንጫ ቢበሉ ሐቁም ማንሳት ያለብን ያው ታንዛኒያ፣ ኢትዮጵያ እንደገና ደግሞ ኬንያ ኡጋንዳም ደግሞ ቢያንስ ለዋንጫ በተለይ ሺ ኮርፖሬት የሚባል ቡድን ለዋንጫ ደርሷል እናስታውሰዋለንና እና ሌድስ ዶልፍ የሚባለውን ቡድን እኛንም አሸንፈው ለዋንጫ ከሲምባ ጋ ታሪኳ ታስታውሰዋለች እና ምናልባት ደግሞ በምድብ ለመጀመሪያ ጊዜ ነው ያለፈው አሁን ፎርማሊቲው በጣም ያው ብዙ ክለቦች ቅሬታ ያሉበት ቢሆንም ከምፓላ ኩዊንስም ተሳትፏል። ትልቅ ክለብ ነው። ኢትዮጵያኖች ተጫዋቾች፣ ኢትዮጵያኖች አሰልጣኞች የሚያሰለጥኑበት ክፉ ነገር የሚወጣኝ በጫዋም ያደጉት ለሰው እድገት በጣም ከሚሯሯጡት ሰዎች ሲያድጉ ደስ የሚሉት ምናልባት ሰዎች ታርጋ ሊሰጡኝ ይችላሉ። ሀሳብ በፈለጉት መንገድ ሊሄዱ ይችላሉ። እና በዛ በዛ ከሱ ጋር በመገናኘቱ አዝኛለሁ። ምክንያቱም ያንን ነገር ማንሳት ስለማልፈልግ፣ በነገራችን ላይ አንድ ነገር የማይዋሸው ቢያምኑም ባያምኑም ቢወዱም ባይወዱም ቢጠሉም ባይጠሉም ለዚህ ለሴቶች እግር ኳስ በተከታታይ ሀያ ስድስት ዓመት ጠንክሬ በመስራቴ ለብዙ ባለሟተኞች ምልክት ነኝ ብዬ ነው የማስበው። አንበስና ጠር ምንድን ነው? አንበስና ጎፈር ተብሎ ብሔራዊ ቡድን እንትን ያልኩበት። ሁለተኛ ነገር ደግሞ ዋና አሰልጣኝ ይሆናል፣ ምክትለው አሰልጣኝ ይሆናል ተብዬ ብዙ ልክ እንደ ሽጉጥ መለማመጃ ያደረጉኝ ሰው ስለሆንኩ የሚሰራ ሰው ማበረታታ ሰው ስለሆንኩኝ ሰፋ ያለ ጊዜ ስለሰጠኝ እንዳብራራም ስለፈቀድክልኝ ከልብ አንተንም አመሰግናለሁ። በአጠቃላይ የኔ ሀሳቤ ነው፣ በሀሳብ ልዩነት ሊኖር ይችላል። በአጭሩ ግን ይህ አስተያየት አሰልጣኝ ፍሬውን የሚመለከት አይደለም። በዛ ደምድመነዋል፣ በዛ መዝጋት እንችላለን። እውነት ነው። አመሰግናለሁ።